በጣም ነው ደስ ያለኝ። እንኳን አደረሳችሁ። ከኔ በፊት የነበሩ ተናጋሪዎች ሁሉን ነገር ክፍት አድርገውልኝ አሁን እኔ ስድብ እንኳን ብናገር ይገባቸዋል። አይ ይኸው ገባች እና አምላኪ በጣም ሪሴፕቲቭ የሆነ ማይንድ ነው። አንድ ገበሬ እንዴት ነው አለስልሶ አለስልሶ አለስልሶ ከዛ በኋላ ሰነፍም ሰው በዛ እያንጠባጠበ ይለፍበት በመስመርም የሚዘራ ማሽን ይለፍበት፣ ገብስም ይለፍበት፣ ቻይናዊ መቶ ሩዝም በዛ ላይ ይዝራበት፣ ያሳልፍበት፣ ያበቅላል። ስለዚህ ቀድሞው ስለሰጡ አሰልጣኞች ሞቅ ያለ ጭብጨባ እናመሰግናቸው። የመጣልኝ ርዕስ ለዛሬ ፎር አክቲንግ ሰርቪስስ ሬንደርድ የሚል ነው። ፎር አክቲንግ ሰርቪስስ ሬንደርድ አሰልጣኞቻችን ከሱፊ ጀምሮ ሁሉም ተራ በተራ ሲያሰለጥኑ የሆነች ጋፕ አለች። ሰዎች ላይ በተለይ ድሪም ቦርድ ላለን ሰዎች፣ ፍላጎታችንን በግልጽ ላወቅን ሰዎች ሶልም እንደተናገረው የምን እጥረት አለብን የኢንቴንሽን ሶል በተለይ ቆንጆ አድርጎ አስቀምጦታል አይደለም አይናችን ጨፍነን ቪዥዋ ላይ ስናደርግ ድሪም ስናረግ ስንፈልግ ስንጸልይበት አንዳንዶቻችን ስንሳል መሳልን ራሱ እንደ ቁመር የሚያየዋል እንትን ከሰጠኝ ትንሰጣል። ካልሆነ ይቀራል ስለዚህ ብሰጠኝ ይሻላል ስለ ስለት አይደለም እሺ ማውራ ሚስ አንደርስታንድ እንዳታደረጉኝ ስለዚህ ለነገሩ ሪሴፕቲቭ ናቸው አሁን ሚስ አንደርስታንድ ማድረግ አችሉ እና ፎር አክቲንግ ሰርቪስስ ሬንደርድ የሚለውን ፑፒ ወይም ኬብሮን በቀደም ለትምህርት ቤት ወጥቶ እንደነገራችሁ ሰባተኛ ክፍል ሆኖ ለአስራ አንደኛ ክፍል ሜንተር ሜንተር እንዲያረጋቸው ሜንተር እንዲያደርጋቸው ተጠርቶ ሲል ቪዲዮ ያዘጋጅ ነበር እና ከቪዲዮ ውስጥ ኦፕራ ዊንፍሪ ሾው ላይ ጂም ኬሪ ቀርቦ 1997 አካባቢ ነው የሚያቀርበው ኢንተርቪውን እና 1993 ዓመተ ምህረት በነጮች አቆጣጠር ነው ለራሱ ቼክ ጽፎ 10 ሚሊዮን ዶላር ብሎ ማታ ማታ 10 ሚሊዮን ዶላር ቪዥዋላይዝ ያደርግ ነበረ። ግን ቼኩ ላይ እዛ ላይ ሲናገር አሁን የሰጠኋችሁ ርዕስ ነበረው፣ 10 ሚሊዮን ዶላር ፎር ለምንድን ነው የተከፈለው? ፎር ር ያውቀው ነበር፣ ምን እንደሚያገለግል አክቲንግ የሚባል ወይም ደግሞ ቲያትር መስራት የሚባል ወይም ፊልም መስራት የሚባል ስራ በመስራቴ ምክንያት አስር ሚሊዮን ዶላር ተቀብሎ አይቶታል። እሱን ደግሞ በደንብ ይኸው አሁን አሳይቶናል አይደለም ወፍታ በትክክል እዛው ቦታው ላይ። እንግዲህ ልምምዶ ያላቸው ሰዎች እዛው ቦታ ላይ ነበራችሁ፣ ተቀብላችኋል ኦልሬዲ እሱ ይጠየቃል አሁን በኪሳችሁ ውስጥ ያለውን ብር ትጸልዩለት አላችሁ? ስጠኝ ይባላል። ይመሰገንበታል። የማመስገኛ ምክንያት ይሆናል። የእኔ አትበሉት። ቆንጆ አድርጎ የወፍቲ ይነግሮናል። በእንደዚህ አይነት ቦታ እንቆይ እና ዓለም አቀፍ ተብሎ ሰው ሲወጣ ስንቱ ይረዳ ይሆንላል። የወፍቲ እኮ ውጭ አገር ቢሄድ ከኤርፖርት ተቀብለት? ለምን ከውጭ አገር ነው የመጣው አይደል? የወፍቲ ሌላ ቦታ ሲሄድ ምን አገር ውስጥ ነው ከውጭ የመጣ አለ ከኢትዮጵያ ተብሎ ተጨብጭቡ። የእኛን ስም እኮ ነው እናንተ ከፍ የሚያደርገው። ስለዚህ ለዮፍቲ ቁሞቅ ያለ ጭብጨባ። እና ከውጭ እንደመጣ ማወቅ ከፈለጋችሁ ውጭ ሲያሰለጥን ሄዳችሁ ማየት ነው። አለዛ ስናየው የሆነ ዮፍታዊ ነገር ነዋል። ፕሊስ እዚሁ አጠገባችን። ከሞኝ ደጃፍ ሞፈር ይቆረጣል ይባላል። ከሞኝ ደጃፍ ሞፈር ይቆረጣል። መቼም ቀለም ቀይሮ አይመጣልንም ወፍቴ እና እንማር ፕሊስ፣ አጠገባችን እያለ እንጠቀምበት። እሱም ነግሮናል የተለያየን እንዳልሆነን ሁላችንም አንድ እንደሆነን ዩናይትድ ልዩነት የኔ የሚባል ራእይ ራሱ በቃ የኮሚኒቲ እንጂ የለም የኔ የሚባል ብሎ ነግሮናል። ፎር አክቲንግ ሰርቪስስ ሬንደርድ የምንፈልገውን የማወቅ ችግር ብዙም የለብንም። ግልጽ የማድረግ ብዙ ችግር አለብን። ከመቷችን ዘጠና ሰባታችን በግልጽ የምንፈልገውን አናውቅም። ዳታ 97 አጅነ ሶስት ውስጥ መሆን ነው። ስለዚህ የምትፈልጉትን ትልቅ ነገር አስቀምጡ። 10 ሚሊዮን ዶላር ይሁን ኦር ምናምን ብር ይሁን ምናምን አትጨነቁ። ማቴሪያል ይሁን ችግር የለውም። አይደንቲፋይድ አትሆኑ እንጂ ከዛ ነገር ጋር እኔ ይህን ሳገኝነው ሰው መሆ ነው ካልካቸው፣ እስከዛ ድረስ ምንድነኝ ማለት እንስሳ ነኝ ማለት ወደ ሰውነት ከፍለ ማለት አይደለም። በቃ ነን ኦሬዲ በዛ ስቴት ውስጥ አሁን መኖር አለብን። what do you want የምትፈልጉትን አስቀምጡት በግልጽ የዛ 1997 ዓመተ ምህረት የምፈልገውን እና ራዕይን አወቅሁ መክሊቴን የማገለግልበትን which is የሰዎችን ሕይወት በአዎንታዊ መልኩ መቀየር፣ የራሴን ምሳሌ በማድረግ እንደ እያልኩ ስናገር እንትና እንዳለው እንትና እንዳለው የሚባል ነገር አላል አቶ እንትና እንዳሉት ሌልን እንዳለው ማርክስ እንዳለው እንግልስ እንዳለው ይባል ነበር ድሮ። አታውቁትም። እሱ በደርግ ጊዜ ነው። መስቀል አደባባይ ላይ ወይም አብዮት አደባባይ ላይ ወይም ኢድ አደባባይ ላይ ወይም ቡድሀ አደባባይ ላይ ችግር የለውም። አደባባዩ ላይ ተሰቅለው ነበረ። እንትኑ ብዙ ሰዎች ስም ስለሚፈልጉ ነውና ችግር ያው መስቀል አደባባይ የሚሆን ምንም ያው ነው በሱ ጋር ነው ስንሄድ ያው ነው እና ሶስት እንትኖች ተሰቅለው ነበር። ማርክስ ሌኒንና ኢንግሊስና ሌኒን እንዳለው ኢንግሊስ እንዳለው ማርክስ እንዳለው ሲባል አቶ እገሌ የሚባሉ ሰዎች እኛ አቶ እንዳለው ስንት ልጅኖች ናቸው ያላቸው? በየሬዲዮ ነው ላይ እንትና እንዳለው፣ እንትና እንዳለው፣ እንትና እንዳለው የሰው ስም ነው የሚመስለው። እና ሁላችንም አንድነን ነው we are all one አንድነን። እስቲ ሰው እግዚአብሔር ያልፈጠራችሁ ሰዎች እጅ አውጡልን። እሺ፣ እግዚአብሔር የፈጠራችሁ እጅ ወደላይ። ፈጣሪ አሀ ስም ለካለው ብዙ ስም አለው። ያ በእናንተ ስሙ በእሱ የፈጠራችሁ። ኦኬ ግሬት። ስለዚህ ይሄ ሁሉ የአንድ አባት ልጅ ነው ማለት ነው። ዊር ኦል ዋን ፋሚሊ አንድ ቤተሰብ። ሰው የሆነ ነገር ስትፈልጉ ለእናንተ ብቻ አይደለም ለብዙ ሰው ነው የምትፈልጉት ማለት ነው። ግልጽ ነው። ስትፈልጉ ቤት መስራት ብትፈልጊ እዛ ውስጥ አንድ ሰው የቀን ሰራተኛ ሆኖ ስድስት ወር ቢሰራ ስድስት ወር ሌላ ሰው ምሳ እንዲበላ አደረግሽ ማለት ነው። እያለ ይቀጥላል። ግልጽ ነው። መዘጋጃ ቤት ውስጥ ይሄ ካርታ ምናምን የሚስሉት አለ፣ ዲዛይን የሚያደርጉት ያንቺን ቤት ሲሰሩ ስራቸው ይቀጥላል ማለት ነው። የሚባረር ሰው ይቀንሳል ማለት ነው። ወይም ስራ ይበዛል። እኛ የምናውቀው በቀን ቡድን እንደዛ ነው። ከውጭ ሀገር ወደ ኢትዮጵያ ሰራተኞች እናመጣለን። እነሱም ኢትዮጵያውያን ናቸው፣ ሰዎች ናቸው። ከውጭ ያሉት እኛ ስራ አንሶን እንደሄድን ሁሉ ብዙ ስራ እንፈጥርና ለሌሎችም የሥራ እድል ውጭ ሀገር ሄደው ይሰራሉ ማለት ነው። በነገራችን ላይ ደስ ይላል። ውጭ ሀገር ሄደው ይሰራሉ እና ቫኬሽን ይኖራቸዋል። ብዙ ሰው ቀልድ ነው የሚመስለው እንደዚህ ሲባል። ይለዋል መቼም። ይሄ ከፍለው የሚል ሰው አለ፣ ችግር የለም ይለዋልም በሉ ምንም በሉ ኤኒዌይ፣ እየሰማችሁ ነው። ማይንዳችሁ እንደሆነ ቫይብሬት እያደረገ ነው። እዚህማ ከመጣችሁ አይቀር በደንብ እንጠቀምበት። ጭንቅላቱ ሲወጣ ምን እንደሚሰማ እናቅ የለ ወዲያው ሶሻል ሚዲያ ከፍቶ ስንት ተኩስ ተተኮሰ። ወደ እንስሳ እኮ አይደለም በጣም የሚገርመው። በዚህ ምድር ላይ ዝርያውን በማጥፋት ቁጥር አንድ ማን ነው? ሰው ነው። ለምን እየለያየ እያየ ማለት ነው እንዶ ከምን በላቸው ዶሮዎች በላይ ሰው ነው የምንፈጀው። ስለዚህ ሌትስ ቼንጅ መለወጥ አለብን። እና ስለ ራስ ስታስቡ እኔ በሚል ብቻ ሳይሆን መሻት በልባችሁ ውስጥ ተቀምጧል። እሱን ለማሳካት ምን ሰርቪስ ሬንደር ታደርጋላችሁ? ፎር አክቲንግ ሰርቪስስ ሬንደር ክሊርሊን ያስቀመጠው ማ ጂም ኬሪን በፊልሙ ታውቁታላችኋል። ኮሜዲ ፊልም የምትወዱ ሰዎች በተለይ ጂም ኬሪ 1993 ዓ ም 10 ሚሊዮን ዶላር ብሎ ሲጽፍ እኮ 9 ኖሮት አይደል? 1 ሚሊዮን ዶላር ኖሮት አይደለም። በጭራሽ ደሃ የምትሉት ሰው ነበር። ግን አክቲንግ ሰርቪስ አገልግዬ 10 ሚሊዮን ዶላር አገኛለሁ የሚለውን አገኛለሁ አይደለም፣ ማግኘቻለሁ በሚል ቪዥዋላይዜሽን ውስጥ ኤቭሪዴይ ይኖር ነበረ 93 እንደዚህ አድርጎ ዘጠና አምስት ላይ ዳምፕ ኤንድ ዳምፐር የሚባል ፊርም ሰርቶ ፎር አክቲንግ ሰርቪስስ ሬንደርድ ተብሎ 10 ሚሊዮን ዶላር ተሰጠው። አሁን የሰብኮንሽስ ማይንድ ፈረንጅም አበሻም የለም፣ ያው ነው። ከለርም የለውም፣ ስፔስ የለውም፣ ታይም የለውም። ፖቴንሻሉ ቁጭ ብሏል። እዛው ከድኖ እንደተወለደ በቁም ነገር መሞት ይቻላል ሰብኮንሺየስ ማይንድ ውስጥ። አለበለዚያ ደግሞ ዝም ብንል አካባቢው የሚያስገባበትን ኢንፎርሜሽን ፕሮግራምድ ሆኖ በሱ ፕሮግራም አውቶ ረን እንደተደረገ አሻንጉሊት ተሞልቶ እንደሚሽከረከረ አሻንጉሊት አንዳንድ የአሻንጉሊት መሸጫ ውስጥ አይታችኋል? የሻንጉሊት መሸጫ ውስጥ አሻንጉሊቶች ይሞሉና ነነ እያሉ የራሳቸው የሆነ ነገር ይሄዳሉ። ግልጽ ነው። እንደዛ እየሄዱ ባትሪ ሲያልቅ ይቆማሉ። ባትሪ ሲያልቅ ማለት እኔና የናንተ እስትንፋስ ይቆም ማለት ነው። እስከዛ ድረስ አውቶረን እንደተደረግን የምንኖር ነው። ምን ነው ቹዝ፣ ዛሬ ምረጡ። ምን ሰርቪስ ሬንደር ልታደርጉ ወደዚህ ምድር መጣችኋል? ወይንስ እናትና አባታችን ወይ ሆን ብለው ወይ ተሳስተው የወሊድ መቆጣጠሪያ ቀን ተሳስተው ተወልደን ነው፣ ስህተት ነን ሲነገረው። አንዳንድ አንድ ሰው እኮ ማዘር እራሱ ሳታስብ እንዳረገዘች ነግራኛለች የሚል ሰው አለ። እና ማዘር ከምታስብ ፈጣሪ ያስብ እና እንደ ሰው አታስቡ። we were intended። ግልጽ ነው። እንደዚህ ኦፕራውን ፍሪ ብለን ነው ይኸው እሱ አንጠቀስን። ስለዚህ የእሷ እናት የሷ አያት መደፈራቸው it was intentional። ዛሬ እዚህ ጋኛ እንድን ልማር ጨምር it was intentional። ስለዚህ ኔጌቲቭ ነገር ደርሰውባቸዋል it was intentional gift ነበረ፣ ግን እኛም አመስገን አናውቅም ለሞላልን ነገር፣ ጉድለት እንኳን ኢንቴንሽናል። ጉድለት ኢንቴንሽናል መሆኑን ማወቅ ትፈልጋላችሁ። ከዚህ በፊት ቫኬሽን ብዬ አስብ ስለነበረ በህይወቴ ድሪም ቦርድ አስቀምጬ በስድስት ወር አንድ ጊዜ ቫኬሽን መሄድ ሁለተኛ ልጃችን ተወልዶ ባሮክ ይኸው እዚህ ያለ፣ የት ገባ? ኦኬ ተወልዶ ስድስት ወር ሰብሊ በጡት ብቻ ነው። ልጃችንን እስከ ስድስት ወር ጡት ብቻ ይጥቡ ሲባል ብዙ እናት አትችልም። ስድስት ወር ከሁለት ቀን በኋላ ጡጦን ሰታ ሸውዳ ወደ ስራ ነው የምትሄደው። በዛ ላይ እኩልነት ስላለ ደጅ መውጣት አለብን። ከዛ ከስድስት ወር በኋላ ቫኬሽን የሚሄድ ድሪም ስለነበረ ቫኬሽን ወዴት ነው የምንሄደው ወደ ጎንደር ሜሪቹ አንቺ ጋር ነበር እንሄድ ነበረ። ከዛ ለመሄድ በዛው የጥምቀት በዓል ፕሮግራምን እዛው እንድናከብርም ስለዚህ መድረስ አለብን ለጥምቀት። ስለዚህ ትኬት መቆረጥ ነበረበት። ለአቅም አውሮፕላን በወቅቱ አልደረስንም ነበረ። ስለዚህ እስካይ ባስ የሚባል ባስ ትኬት መቆረጥ ነበረበት። እኔ ደግሞ ለስልጠና ጅማ ሄጃለሁ። እዛ ሰልጥኝ ትኬት እዚህ ለመቁረጥ አንድ ሰው ከቢሮ ሄዶ ገንዘብ ተቀብሎ እንዲከፍሉልኝ የባስ ትኬት መቁረጫው ጋር ልጅቷ ከቢሮ ገንዘብ ተቀብላ ወደዛ እየሄደች ራሷን አመማት። ስለዚህ ታወች። ሰው እራሱን አሞት ይተዋል። አያችሁ እራስ ምታት፣ ብለሲንግ እንዴት እንደሆነ እንድታውቁት ከዛ ሄደች፣ ወደ ቤቷ ሄደች። ከዛ ማታ እኔ ከዛ ከጅማ ሰልጥኜ ምናምን ስገባ ስደውልላት፣ አይ እንትን አላልኩም እየሄድኩ በጣም ከባድ ራስ ምታት ቅንጦት ነው የመሰለኝ፣ ከባድ ራስ ምታት። በጊዜው ግን ስለዚህ ነገር የተወሰነ እያነበኩም ፕራክቲስ አረግ ስለነበረ ከባድ ራስ ምታት፣ ስለዚህ አልቻልኩም ስትል፣ ኦኬ፣ በንጋታውን ቆርጣለን። ማክሰኞ መሄድ ነበረብን የሰኞ ገብቼ ስለዚህ ማክሰኞ ገና ትኬት ቆረጥን፣ የተወሰነው በዓል አለፈን፣ ሮብ አካባቢ ቆረጥን። ኦር ሐሙስ ማክሰኞ ዕለት እኛ ልንቆርጥበት የነበረው ባስ ስካይ ባስ፣ ታሪኩን ታውቃላችሁ። አባይ በረሃ ውስጥ ገብቶ ሙሉ ለሙሉ ተቃጥሎ ማንም አልተረፈ። ራስ ምታቶቻችን ብለሲንጎቻችን ናቸው። ገንዘብ ማጣታችን ብለሲንግ እያጣንን ቀጥል የሚል ፕሮግራሚንግ ስሩ። አላልኩም ቢ ሃፒ። ግልጽ የላችሁም። የስ እንዲኖር ሲኖረን እንኳን በአግባቡ እንድናጣጥመው እኮ ጉድለትን ማወቅ ጥሩ ነው። ሲወለድ አየር ላይ ተወልዶ በዛ የበረረ ስለ መሬት አያውቅም። ስለ መሬትን ያወቀ ላይ ሲንሳፈፍ ታችም ላይም ያለውን ልዩነት ማየት ይችላል። ስለዚህ እንቅፋቶች፣ ውድቀቶች፣ ችግሮች፣ መከራዎች የሚመስሉ ሁሉ ስጦታዎች ናቸው። for acting services rendered 1998 ስለ ቪዥን፣ ስለ ድሪም፣ ስለ ጎል ስልጠና 3 ያንን አስቀምጬ ግልጽ ነበር ፍላጎቴ ሰዎችን በማሰልጠን የጊዜ ነጻነት፣ የገንዘብ ነፃነት እንዲኖረኝ እፈልጋለሁ። አላማዬን ማገልገል እፈልጋለሁ። የምማረው እሱ ነው፣ የምሰራው እሱ ነው፣ የምበላው እሱ ነው። ጓደኞቼም በዛ ውስጥ የሉ ናቸው። ከዛ ውጭ ያለ ሰው ጓደኛ ለማድረግ እፈራለሁ። ለምን? ማይንዴም ስለማውቅ ሁለት ቀን ከሱሰኛ ጋር ብታውሉኝ ሱስና ጥቅሙ የሚል መጽሐፍ መጻፍ የሚችል ነው። ሱስና ጥቅሙ፣ እንዴት እናቆም አይደለም ወይንም ደግሞ የኢትዮጵያ የሱሰኞች ማህበር ዶት ኮም የሚል ዌብሳይት መክፈት የሚችል ብቃት ስለራሴ የሳውራችሁ እናንተም ውስጥ አለ። እንደው ደፍሮ አልጻፈውም እንጂ በደንብ ያላቸው አለ። ጉዳቱ ነው የሚባለው ነው፣ ጥቅሙ ፈታትላል ብዬ ብጀምርስ? ስለዚህ ፎር አክቲንግ ሰርቪስ ሬንደርድ። ቅድም የወፍታ ዚጋ መጥቶ ሲነግራችሁ በ አርክቴክት ነው፣ አይደለ? ግራጁዌት ያደረገው እሱ ግን ወደ ኋላ አላሰረው። እሱን ራሱ ነው ወደ ሰብአዊ ምህንድስና በጣም ኢንስፓየር ስለሚያደርግ ሳውቀው ጀምሮ እስካሁን ድረስ ሰብአዊ ምህንድስናን እየሰራ ነው፣ አይደል? እየሰራ ያለው በቃ ከዛ ውጭ አታዩትም፣ እኔ አላየውም። ሰብአዊ ምህንድስና ያለበት ቦታ ታዩታላችሁ፣ ሌላ ቦታ የለም፣ አለቀ። ምን ሰርቪስ ሬንደር አድርጌ ምን ላግኝ፣ ምን ላግኝ የሚለው መጀመሪያ ወሳኝ ነው። አለዚያ ሰው እንዳለው ቪዥዋላይዝ እንዳረጋችሁ ነው የምትቀሩት። ኢንቴንድ ኢንቴንሽን አስቀምጡ። እኔም ኢንቴንሽን አስቀመጥኩ። ኢንቴንሽኔን 1998 ዓ.ም ተምረት ላይ ጻፉ ሲባል ዲቴል ቪዥን ቡክ ቪዥን ነው የምላችሁ አንድ ገጽ ሁለት ገጽ አይደለም። በዝርዝር የሰዎችን ህይወት በአዎንታዊ መልኩ መቀየር የኔን ምሳሌ በማድረግ ቪዥኔን ኢምፕልሜንት ለማድረግ የምጠቀምበት አንድ የኦንላይን ዳታቤዝ ይኖራል። እዛ ዳታቤዝ ውስጥ ሰዎች ቪዥናቸውን፣ ራዕያቸውን፣ ድሪማቸውን፣ አቅጣጫቸውን ዓላማቸውን አርቲኩሌት እንዲያደርጉ ቃል በቃል የሚለው ቆይቶ ነው ያየሁት፣ አሁን ከ10 ምናምን ዓመት በኋላ አርቲኩሌት እንዲያደርጉ የሚጠቅም የሚ እንትን የሚል የሚያሳይ ዳታቤዝ ይኖራል። ያ ካምፓኒ ይሆናል። ሰዎች ለዛ የተወሰነ ክፍያ ይከፍላሉ። ቪዥናቸውን ለሰዎች እንዴት እንዳገኙ ዓላማቸውን አቅጣጫቸውን እያስተዋወቁ ሌሎችም ሰዎች እንደዚሁ እንዲሆኑ ያደርጋል ይላል። አሁን በቀደም በቅን ቡድን የዛሬ ሁለት ዓመት አካባቢ የራሱን ካምፓኒ ከፍተ ነው ሳይ እንዲህ ይሄ ነገር ይሰራል። ግልጽ ነው ይሰራል። እንኳንም አስር ሚሊዮን ዶላር አላልኩ አገኘው ነበረ፣ አገኘው ነበረ። ግን የትኛው ይበልጣል የትኛው ይበልጣል? በህይወት እንኳን ባንኖር በጀኔን ቲም ውስጥ ያለን ሰዎች አሁን የተዘረጋው ሲስተም ኢትዮጵያውያን ከኢትዮጵያ ውጭም ያሉ አላማቸው መክሊታቸውን እያወቁ እየቀረጹ፣ በዛ ውስጥ አገልግሎታቸውን እያወቁ እያገለገሉ፣ ሆስፒታል ሳይሄዱ የካርድ ሳይወጡ የሚድኑ ሰዎች ደስ አይልም? እሷ እኮ ዶክተር ነች እኮ። በእርግጥ አልተመረቀችም፣ ድናለች እንጂ ሰው ሲድን ዶክተር አይባልም። የካርድ ሲያስከፍል ግን ምን ይባል? ዶክተር ዶክተራችንን ይዘን ነው ምን ዞረው? ኢንጂነራችንን ይዘን ነው ምን ዞረው? ይሄ ኢንጂነርና ዶክተር ቅድም በአግባቡ ተነግሮናል። ፖዚቲቭ ፋብሪካና ኔጌቲቭ ፋብሪካ አለ ሁልጊዜ ይህን ዶክተራችንን ምን እንዲያደርግ እንዲያድን ካደረግ ባይዘወይ ሰዎችም በአጭር ጊዜ የመግደል ብቃት ያላቸው እነማን ናቸው አካውንታንት ነው ዶክተር ባጭር ጊዜ መግደል የሚችል ብዙ እውቀት ያለው ማለት ማዳን የሚችል እኮ ነው መግደል የሚችል ስለዚህ ጭንቅላት ላድን ወይስ ልግደል የሚል ጥያቄ ሁሉ ይጠይቀናል ጠዋት ስንነሳ ኡፍ ካልን ግደል የሚለውን ትእዛዝ ይዞ ይሄዳል ነው እኮ ያለ እንደዚህ እኮ ነው ያለ ስለዚህ በየቀኑ ፊድ ልናደርግ ይገባል። ጠዋት ስትነሱ ጸልዩ፣ ማታ ስትተኙ ጸልዩ። በሃይማኖት አልሰማ ስንል እኮ ነው አለም ሲኒማ የተከፈተው ለዚህ ይመስለኛል። እምቢ ካሉ እምቢ ካሉ መቶ ብር ይክፈሉ፣ ካርድ ያሳዩ፣ ስማቸው መዝገብ ሊስት ተደርጎ ይግቡ፣ አመታዊ አኒቨርሰሪ ይኑር፣ ቡና ይፈላጭሱ ይኑር ቆንጅዬ ሴት ይኑር። በዛ ደግሞ እንደገና ጠዋት ጸልዩ፣ ማታ ጸልዩ ሲባል አሁን ይገባቸዋል። በነፃ ተነግሮና አልተነገረም። ናው ኢንቴንድ ቱ ቢ ቢግ ቢገር ዳን ናባዲ ከማንም ጋር ያለ የራሳችሁ ልክ፣ ወደ ልካችን ነው ወደ ውስጥ መጓዝ ማለት እሱን ነው። ቅድም ያሳየን ኢንቴንድ ፕሊዝ። ዝቅ ብሎ መኖር እንደማይመች ራሳችን ቴስቲሞኒ ያለን አይደል? ዝቅ ብሎ መኖር፣ ገንዘብ መሰብሰብ፣ ዝቅታ ገንዘብ አይኖራችሁ፣ አይደለም ጭራ አንድ አንዳንድ ጊዜ ውሻ ነው ድመት፣ ጭራቸውን ፍለጋ እንደዚህ ሲሉ አይታቸዋል። ይዘውት አያውቁም። ወደፊት ቢሄዱ ግን ጭራው ይከተላቸው አይደል? ጭራውን ለመያዝ ቢሞክሩ ግን የትም አይሄዱ። እንዳለ ዞረባቸው ነው በኋላ ድፍት የሚል እንደሱ። ብዙ ሰው እየዞረበት ድፍት እያለ ነው። ኢንቴንድ ቱ ሰርቭ ፎር አክቲንግ ሰርቪስ ሬንደርድ። ምን ሰርቪስ ሬንደር አድርጋችሁ ምን ልታገኙ ነው? ዛሬ ቤት ግቡና ግርግዳ ላይ መኝታ ቤት ላይ ማለት ነው። ብትፈልጉ ጻፉ፣ በቀለምም ጨምሮ። ግድግዳው እንዳይበላሽ ብዙ ሰው ይጠነቀቃል። ሰውየው ግን ተበላሽቶ። ስለዚህ እናንተ የግድግዳው ባለቤት ናችሁ እንጂ ግድግዳው የእናንተ ባለቤት አይደለም። አንዳንድ ሰው ግድግዳን ያከብረ። ሶፋ ላይ አትቀመጡ የሚባል ቤት አለ እኮ አይደለም? እዚህ ሶፋ ላይ አስር ጊዜ እያሻችሁት እኛ ቤት ይባል ነበር። እና ሶፋው የኛ ባለቤት ነው የሚመስል። እኛ ባለቤት እንሆን የህይወታችን ፎር አክቲንግ ሰርቪሰስ ሬንደርድ ብሎ አስር ሚሊዮን ዶላር ካገኘ በልባችሁ ውስጥ ምን መሻታል። ዌር ኢዝ ዩር ሰርቪስ ቢ ስፔሲፊክ። ካልሆነ ሃይሌን ስናይ የሩጫ አምሮን፣ ቴዲን ስናይ ዘፈን አምሮን፣ ጦርነት ስናይ ክላሽ አምሮን፣ የትም አልደርስ። ዋት ዱ ዩ ዋንት ቱ ሰርቭ? ምንድን ነው የአንተ ጥሪ? በቃ ጥሪያችሁ ነው? ሃይማኖት ከሆነ እዛ ጋር ቆዩ፣ ግልጽ ነው። ስፖርት ከሆነ እዛ ጋር ቆዩ፣ ሰርቭ አድርጉ። ከ1998 እስከ ዛሬ ድረስ የሰዎችን ህይወት በአዎንታዊ መልኩ መቀየር። ስለዚህ መጽሐፍ ላይ ታገኙኛላችሁ፣ ስልጠና ላይ ታገኙኛላችሁ፣ ሌላም ነገር ላይ እንደዚህ አልፎ አልፎ ፎርሻል ሰው ስለው ቼክ ለማድረግ ፎርሽ አድርጊው ይሄ ነገር የእኔ አይደለም ብዬ እመልሳለሁ። አልፎ አልፎ አልፎ አልፎ ነው ያልኩት፣ ግን በዓመት አንድ ቀን ሁለት ቀን በተረፈ ፉል ታይም ቪዥን ላይ መሆን ያስፈልጋል። ከዛሬ ጀምሮ እሱን ጻፉና ዲቴል አስቀምጡት። ሌላው ቢቀር ፖስት ኦር ኢሜል አርጉት፣ ብትረሱት እንኳን ገብታችሁ ታገኙታላችሁ። ከአስር ዓመት በኋላ ስታዩ ለካ ሰርቪስ ሬንደርድ ብላችሁ ካስቀመጣችሁ ኢንቴንድ ካደረጋችሁ ዳት ዊል ቢ ብለስድ ፈጣሪ በየቀኑ እየጠየቀን ነው ምን ብለስ ላርግልህ እያለ በየቀኑ አኗኗራችን ምንድን ነው ምንም ማለት እኮ ነው ምን ብለስ ይደረግ ምን ብለስ ይደረግ ይህን ብላችሁ ስፔሲፊክ አስቀምጡ እናንተ ደስ የሚላችሁ ማንም ደስ የሚለውናል እናንተ ደስ የሚላችሁ የዛሬ አመት በሰዓት ስንገናኝ፣ ሁለተኛ አመት እድሜና ጤና ቢሰጠን እንኖርና እንገናኛለን። ግልጽ ነው። ብዙ ሰው ብሞት ብሎ ይፈራል፣ ቀጥሎ ያለውን ስለማያውቅ አዌርነሱ ስለሌለ እንጂ ልል እየተባባለን የምንሸኛኝበት እኮ ቦታ አለ። አህ የሚል ሰው አለ፣ ግዴ ለሚቀርብኝ እሱ እዚህ ብቻ አይደለ ብዬ ልኖር የሚል ሰው አለና ብዙ ሰው እንዳይሞት እየተጠነቀቀ ነው የሚሞተው። የሚኖረው አይባልማ፣ የሚፈራ አይኖርም። ስለዚህ ኢንቴንድ ኢንቴንድ ቱ ሬንደር ሰርቪስ ይህን ላገለግል ነው የፈጠርከኝ ብላችሁ ውል ፈጽሙና ጎ ፎርት። ከዛ በኋላ ደስ እያላችሁ ትኖራላችሁ። ዛሬ እጅግ በጣም ደስ ብሎኛል። አመትም ሁለትም ዓመት ብሎ ደግሞ ትልልቅ ቦታ እንገናኛለን። ለራስ ከፍ ማለት አይደለም፣ ትልቅ ማገልገል ነው ትልቅነት ስናገለግል ልባችን ማንም የማይወስደው ደስታ ይኖረዋል። ያ ደግሞ በየልባችን እስከ ዛሬ የተቀበረበት አለ አውጥቶ ደግሞ እያገለገለበት ያላል። ሲቀበር ደስ ስለማይል አውጥተ እንጠቀምበት። ላለው አመሰግናለሁ ወደ